ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴ ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። እንዴ ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዩቱብ ላይ እንዴ ነው? እያበረታታችሁ ነው? ሰብስክራይብ እያደረጋችሁ ነው? ሰብስክራይቡ እንዳይረሳ ከመጀመሪያ ነው የምናገረው፣ ሰብስክራይብ እንዳይረሳ ውዶቼ። ደህና ናችሁ? በተረፈ ሁሉ ሰላም አይደለ? ሰብስክራይብ ላይክ፣ ኮሜንት እንዳይረሳ፣ አስተያየታችሁንም እየጻፋችሁልኝ እሺ፣ ውዶቼ እና በተረፈ እንዴት ናችሁ እና ደህና ናችሁ ወይ? እየው እንግዲህ አሁን ደሞኔ የሁላችሁን በቀደም እንደነግርኳችሁ ማለት ነው። አንዴ ዱባይ አንዴ አቡዳቢ ያው ፈታ እያልኩ ነው ያለሁት እግዚአብሔር የተመሰገነ ይሁን እግዚአብሔር ማመስገን አለብን በምንሰራው ነገር ሁሉ እግዚአብሔር አምላክን ማመስገን አለብን እውነቴን ነው ምላችሁ እና እግዚአብሔር የተመሰገነ ይሁን ጤና ስላለኝ አይደል እንዴ ተንቀሳቀሽ የምሰራው እና በተረፈ እናንተ እንዴ ናችሁ ግን እንዴ ነው ህይወት እ አረብ ሀገር እንዴት ነው እድሜያችን፣ ወጣትነታችን እንዴት ነው እትን እያልን ያለ ነው? ገንዘብ ገንዘብ ብቻ ነው የምንለው ወይንስ እድሜያችንም እያሰብን ነው? እውነት ነው የምላችሁ፣ የወጣትነት እድሜያችን ግን እውነት ብዙዎቻችን በእውነት እየተሸወጥን ያለ ነው። አብሶ አረብ ሀገር ከመጣን በኋላ ብዙ እውነት ነው የምላችሁ ብዙ በቃ ኢትዮጵያ መቀመጥ አንፈልግም ብዙዎቻችን ማለት ነው። ያው ከሀገራችን ካለው አንጻር ነው። ግን ደግሞ የእኛ ሴቶች ማለት ነው አብሶ ምንም ነገር የሌላችሁ ሲንግል የሆናችሁ ያሳስባል። ስለዚህ ይህንም በግንዛቤ ውስጥ ምን ያስገባል። ያው የሰው ሀገርን ብንሰራ እንደዚያን ነገሮችን ቆም ብለን ብናስብም ጥሩ ነው እላችኋለሁ። እና በተረፈ እንዴት ናችሁልኝ? ግን እናንተ ደህና ናችሁ ወይ? በተረፈ ደግሞ አሁን ለነገሩ አሁን ላይ በጣም ብዙዎቹ ማለት ነው ብልጦኗል በጣም እህቶቼ። በአሁኑ ሰዓት ላይ ማለት ነው ብዙዎቹ ብልጥ ሆኗል። ግን አንዳንዶች ደግሞ አሉ። አንዳንዶች ገና ማለት ነው ገና ገና ሶስት ወር አራት ወር አምስት ወር ጊዜ እያላቸው ለዘመዳ አዝማድ የሚነግሩት እኔ ለምንድን ነው ግን እኔ እውነት ነው የምላችሁ እኔ ገና ፍሬሽ እያለው እራሱ አረብ አገር መጥቼ መጀመሪያ ጊዜ ወደ ኢትዮጵያ ሴር ሰርፕራይዝ ነው ያደርኳቸው። ቀጥታ ቤት ነው ከች ያልኩባቸው። ከች ኢትዮጵያ ላይ ወደ ቤት ሴር ማለት ነው ቀጥታ ፊት ለፊት በቃ እናቴን በር ከፍቼ ገባው። እናቴ እንዴት እንደደነገጠች አመት ከምናምን ነበር የሰራውት የዛኔ። እና እንትን ነው ውዶቼ ማለት እና ለምንድን ነው እንደዛ የምትይ ካላችሁ፣ እናንተ ገና ለመጣ ነው አራት ወር ነው የቀረኝ አምስት ወር ነው የቀረኝ ስትሉ፣ ይሄንን ይዘሽ ነይ፣ ስልክ ይዘሽ ነይ፣ ይሄንን ነገር ይዘሽ ነይ፣ ይሄንን ይዘሽ ነይ። ምንም እናንተ ልንገራችሁ፣ ከሚቀበላችሁ ማለት ከሚቀበላችሁ ሰው ውጪ ማለት ነው ለማን ምንም አልደውልም። ለቤተሰብ ራሱ ማለት ለቤተሰብ ቤት ውስጥ ላሉት ለቤተሰብ ብቻ ለአንድ ወይ ለእህት ወይ ለወንድም ለአንድ ለአንድ ሰው ቤት ውስጥ ካለ ፋሚሊ ውስጥ ለአንድ ሰው ብቻ ነግራችሁ፣ በቃ አለቀ። ተሳካችሁ ግብት ስትሉባቸው ራሱ እንዴት ደስ እንደሚላቸው እግዚአብሔርን በቃ ሰርፕራይዝ ነው የሚሆኑት፣ አለ አይደለ? በቃ ደስ ነው የሚላቸው። እዚህ መብላችሁ እናንተ ገና አራት ወር እና አምስት ወር ቀራችሁ። ከዛ በኋላ ደግሞ ጊዜያችሁን ስለሚያውቁ ቀጠልኩ ይምበሉ እናንተ ባትሄዱ ራሱ ጨምር ያለው ቀጥ ያለው ከዛ እነሱ ሳያስቡት ከች በቃ በእውነት እንእነሱ ራሱ ቁ ደስ ይላል። ሰፕራይዝ በቃ ደስ ይላል። እና ገና እናንተ እኔ ልመጣ ይናክ ጊዜን የቀረኝ ካላችሁ፣ ወይኔ ኧረ የዱባይ ብትንጨርቅ አንጭልኝ፣ የዱባይ ስልክ አንጭልኝ፣ የዱባይ ቻርጅ አንጭልኝ፣ የዱባይ ፓወር ባንክ ኧረ እንደው እንደው እንደው እንደው መርቅሻለሁ። ኧረ እግዚአብሔር አንዳንዶች እንደዚህ አይነት ትኖች አሉ። እኔ እግዚአብሔር ሲጀምርም ሰፈር ውስጥ ኔ እንደዚህ ማለት ሲጀምርም ደውዬ ለተናገርኩ እሱ አይደል ሲጀምርም እኔ አካባቢ ላይ እንደዚህ እንትን አይሉም እግዚአብሔር እኔ አስቤ ፈልጌ ካልሰጠው በስተቀር እና ጊዜው ከባድ ነው እውነቴ ነው ምላችሁ አትሸወዱ ብዙዎቻችሁ ብዙዎቻቸው ብዙዎቻችን የምንሸወደው ለሰው ለሰው በማድረግ ነው ስለዚህ ብልጥ በአሁኑ ሰዓት የአረብ ሀገር እህቶቼ በእውነት በጣም ብዙዎቹ ስማርት ሆኗል ግን አንዳንዶች ደግሞ አሉ አንዳንዶች ደግሞ አሉ እና ሳያስቡ ከች ምንም ነገር እንደው በአሁኑ ሰዓት እኔ እግዚአብሔር ምስክሬን ኮተት ራሱ ባና በዛጥ ደስ ይለኛል። ወይኔ ኢትዮጵያ ላይ ወይን ያለው እቃ ብታዩ ወይኔ ወይኔ ወይኔ እግዚአብሔር ምስክሬ ነው። ኢትዮጵያ ላይ ያለው እቃ አይ፣ ባዶጄን እንዴት ሄዳለው? እቃ በርሜል ጭኜ ነው መሄዴ ያለብኝ ምናምን ካላችሁ ደግሞ ብራችሁን ይዛችሁ ገብታችሁ አዲስ አበባ ላይ አንድ ሶስት ቀን አልጋ ይዛችሁ ከዛ መርካቶ ገብታችሁ፣ በርሜል ምን የመሳሰለ በርሜል አለ መሰላችሁ። መርካቶ እግዚአብሔር ምስክሬ ነው በርሜል ምን የመሳሰለ በርሜል አለ። ከዛ በርሜላችሁ ውስጥ ማለት ነው የቤት እቃችሁ ከመርካቶ ላይ ይዛ ጥቅጥቅ አድርጋችሁ ሞልታችሁ፣ እንደው መቶ ሺህ ብር ባልሞላ የቤት እቃ በበርሜል ትጠቀጥቃላችሁ። ግን ከዚህ ከዚህ ደግሞ እቃ የታርጎ አለ የቻርጅም ይባላል። ከዛ በኋላ ደግሞ የኢትዮጵያ ከላክሽ በኋላ ደግሞ የኢትዮጵያ ልታወጭ ስቴጂ ውስጥ ስትገቢ ራሱ ገና የኮቴም ይባላል። እቃሽን ለማውጣት ስት መከራው መከራ ነው እንዴ! ከዛ በኋላ የምታወጭው እቃ ይቀረጣል፣ ይቀረጣል ይሉሻል። ስንት አይነት መከራ አለ እውነት እህቶቼ እንደዚህ እቃ እንደዚህ በበርሜል በትን ምናምን ዲስ- በሰፊው ምትልኩ ልጆች፣ አልጋ ልብስ ራሱ ከቱርክ የሚገባ አልጋ ልብስ፣ ወይኔ ወይኔ፣ ኢትዮጵያ ላይ ወይኔ ያለው አልጋ ልብስ። እርግጥ ነው የዱባይ አንሶላ ደስ ይላል፣ ምርጥ ነው አንሶላ ማለት ነው። ስትሄዱ ኪሎችሁ ውስጥ ይዛችሁ ሄዱ። አልጋ ልብስም ከሆነ ኪሎ ከሌላችሁ አንድ አልጋ ልብስ ይዛችሁ ብትሄዱ የዱባይ አልጋ ልብስ ምንም ማለት አይደለም ግን እኔ እዚህ የምትጭኑት ነገር እኔ እኮ እኔ ለምንዳ ታስቡት እኔ ግራ ይገባኛል። አሁን ለምሳሌ አንድ አልጋ ልብስ ሁለት መቶ ምናምን ሁለት መቶ በቃ ደንበኛ የሚባለው ሁለት መቶ ሁለት መቶ አርባ ሁለት መቶ ሀምሳ ምናምን ነው። እሱን እስኪያባዙት፣ ከዛስ መላኪያስ መላኪያም አለ። ከዛ ከላካችሁ የምትልኩበት የቻርጅ የሚባል ምናምን ነገር ሂሳቡን እግዚአብሔር ምስክሬ ነው። የበለጠ ወጪ እና እሱን እዚህ ዱባይ የገዛችሁትን አልጋ ልብስ ኮ ኢትዮጵያ አለ የገበያ ማዕከል አለ። እና እጥፍ ነው የሚመጣባችሁ። ልፋታችሁስ? ከዛ እቃችሁን ደግሞ ከዛ ወጥታችሁ ደግሞ ወደ ቤታችሁ እስከምታደርሱ ድረስ፣ ክፍለ ሀገርም ሊሆን ይችላል፣ እዛው አዲስ አበባ ውስጥም ሊሆን ይችላል። ቅርቡ ቦታ አዲስ አበባ ውስጥ እናትዬ አምስት ሺህ አራት ሺህ ስድስት ስድስት ሺ ነው። ቅርብ ቦታ ላይ ቅርብ ቦታ ላይ፣ እና በጣም ከባድ ነው ውዶች። እኔ እንደዛ ባታደረጉ አሁንም ሆነ ቀረብ በእውነት ነገር ግን ብታስቡ። አሁን ብዙዎቹ ሳይ ቃቃ ይጠልባሉ፣ ይገዛሉ። ምን ይላሉ? ያው እሱ ዞሮ ዞሮ ታርጎ ነው የሚደረገው። እዚህ ሀገር እንደሆነ ከስንት አንዴ በአመት በላ ቀን አንደኛ ብንለብስ፣ ሰዓት ላይ ብንለብስ ነው አለቀ። እና እዚህ የሚገዛው ከዛ በኋላ፣ እዛ ደግሞ እንዴት እንዴት መከራቸው እንደሚበሉ ይህ ብሩን አያስቡትም። ዝም ብሎ በቃ መግዛት ነው ስለማይታወቀ ዝም ብሎ ግን ብልጥ የሆነች ሴት ግን ብሯን ይዛ መርካቶ ላይ ወደ ክፍለ ሀገር ከሆነች አንድ ሶስት ቀን አራት ቀን አዲስ አበባ ላይ አርፋ እቃዋን ጫና አድርጋ በበርሜል ቀጥታ ወደ አገሯ ይዛ መግባት ትችላችሁ፣ በቀላሉ 100 ሺህ ብር ባልሞላ ማለት ነው። እና እኔ እውነቴን ነው የምላችሁ፣ ብዙዎቻችን ግን አሁንም ምንም ምንም አልነቃንም። እንደዚህ በየሚዲያው ብዙ ነገር እንሰማለን፣ በጣም ብዙ ነገር እንሰማለን። አልነቃንም? እኔ እውነቴን ነው የምላችሁ፣ እኔ የኢትዮጵያ ደርሼ ከመጣሁኝ እቃ የለኝም። ይሄ ሁለት ዓመቴን አልፎ ይጨምር ያለው ቀጥያለው። ምን በቀል ለምን ኢትዮጵያ ያለውን ጉዳይ ይችላል የመጣሁት እናንተ ሊንገራችሁ እዚህ ሀገር ምርጥ ልብስ ነው ብላችሁ የገዛችሁት ኢትዮጵያ ላይ ጌታን አረባ ጥላ አረባ የጣለችውን ያመጣችሁ ነው የሚሉት። ለሰው እንኳን ለቤተሰብ ለዘመድ ብትሰጡ እውነት ግን እዛው ኢትዮጵያ ላይ ወይን እጃችሁ ላይ የሆን ነገር ብታረጉላቸው ይሻላል እንጂ ከዚህ ሻርብም ሆነ የሆነ ነገር በቃ፣ ይሄ ለእናቶች ይሆናል፣ ይሄ ለከሌ ይሆናል፣ ይሄ ለምርጥ ነገር ነው ብላችሁ ወሰዳችሁትን እነሱ እዛ እንደ ሰልባች አረቦቹ አውጥቶ እንደጣሉት እናንተ ከመሬት ላይ አንስታችሁ እንደወሰዳችሁ አድርጎ ነው የሚያስቡት እናንተ ግን እዚህ መቶ ምናምን ብር ሁለት መቶ ብር ሁለት መቶ ሀምሳ መቶ ሀምሳ ሁለት መቶ ገዝታችሁት እዛ ግን ዋጋ የለውም ሲያናንቁት ማለት ነው እና አትሞኙ እህቶቼ አትሞኙ። ምን እውነት እናምላችሁ እነዚህ ነው እናምላችሁ። ይሄ ታርጎ የሚባለው ነገር ይሄ ኮተት የምታበዙስ ነገር ግን እኔ ገንዘባችሁን ይዛችሁ ኢትዮጵያ ላይ ስትሄዱ ሁሉ ነገር እንደውም እዛ ወይንም እናት ከሆኑ እጃችሁን ይዛችሁ ሄዳችሁ የሆነ አነስተኛም ቢሆን እዚህ እናምላችሁ ብትንጨርቁን እዛው ፍለፊታችሁ አስቀድዳችሁ እዛችሁ እስከነማሰፊ አልብሳችሁ መሸኘት ከዚህ ወጥታችሁ ይዛችሁ ሄዳችሁ የምታለብሷቸውን እንዳይመስል ወፍ የለም እግዚአብሔር ምስክሬ ነው። እንደዛ ነው ላችኋለው እና ደግሞ ለራሳችሁ ሁኑ። ቶሎት ማለት ሰራ ሰራ አድርጋችሁ ማለት ነው። አሁን እኛ ማለት ከቤተሰቡ ብዙዎቻችን ከቤተሰቡ ማል ነው ወተን ይመጣ ነው። አሁን መልሼ እኔ አሁን መልሼ እናቴ እናቴ ግቢ እናቴ ግቢ መግባት አልፈልግም። በቃ እኔ ራሴ ኑሮ ያስፈልገኛል። ብዙዎቹ አሁን ተበላው በዚህ ገባው በዚህ ወጣው መልሶ ሄዶ ሄዶ ይሁላችሁ እናታችሁ ጋር ይተወሰናል። አንድ ወር ሁለት ወር ከተቀመጣችሁ በኋላ ቤተሰብ ይኖራል፣ ግጭት ይኖራል። መጨረሻ ላይ የአካባቢ ሰው ራሱ የሚለው እናንተ ከአረብ ሀገር የመጣችሁ ወይ ከአረብ ሀገር የመጣችሁ ሾጥ የሆነ መታየው የጮች ነው የሚባለው ጌታ ምስክሬ ነው። እንደዛ ነው የሚባለው ስለዚህ ራሳችሁ ብልጦናችሁ ለራሳችሁ ነው። በቃ ለራሳችሁ በቃ መሆን ያለብን ለራሳችን ነው። ቤተሰብ ልጅ የሆነች ነገር ካለ ለልጆቻችን የሆነች ነገር ወርወር እያደረግ ለራሳችን ነው መሆን ያለብን ውዶች፣ እንዳትሸወዱ ጌታ ምስክሬን እስከዛሬ የተሸወር ነው ይበቃናል። ስለዚህ አሁንም እኔ እንደው ብዙ ብዙ ሳይ ብዙ ነገር ሳይ እንደው በእውነት እኔ በቃ ያለው በምሰራበት አካባቢ በዙሪያም ሳይ በቃ እንደዚህ ሆኜ በቤተሰብ እንደዚህ ሆኜ እንዲሆኜ በዚህ ገብቶ በዚህ ወጥቶ እድሜ ልክ ሚዲያ ላይ እየተነገረን ያለው እድሜ ልክ ማለት በራሳችሁ ገንዘብ ስታስቀምጡ በራሳችሁ አካውንት ገንዘብ እንትን ስትሉ በራሳቸው ግን፣ እኔ ይህንን እየሰሙ ለምን እንደዛ እንደሚያደርጉ ግርም። እኔ ባለፈው እንደውም ገረመኝ። ናርዴ ናርዴን አወቃቸው። አሰርተ ብላ ወደዚህ እየመጣሽ ማለት ነው። አንዷን ምን ትላታለች? አካውንት አወተሻሉ ወይ? ተላታለች አዎ። አካውንት የት ነው? በባሌ አካውንት። አሁንም የላከኝ ባሌ ነው በባሌ አካውንት ነው የማስገባው። አሁን አሁን በቅርብ በቅርብ በቅርብ በቅርብ እንደውሷ እቺ አረብ ሀገር የመጣችው እህት ማለት ነው ቤተሰብ የላትም አላት። በእርግጠኛ ነኝ ቤተሰብ አይታ ነው ወደ አረብ ሀገር የመጣችው እንዴ? እንዴት? አካውንት የራሷን አካውንት ሳይኖራት እንዴት ወደ በባሌ ነው? የሆነ በቃ የሆነ ትነገርና ትብቀ አንቺስ ትላታለች። አንደኛው እኔም እንደዛ ብላት ትላትም እና ለምን እኔ እንደዚህ እንደሚጃጃሉ ማለት እሺ ትዳር ያላቸው ማለት የሆነ ልጅ ማለት ልጅ የሆነ በመካከላቸው ልጅ ያለ የሚተማመኑ ነገር ከሆነ ጥሩ የሆነ መስመር ነገር ያላቸው ነገር ቢሆን ራሱ ቢሆን ራሱ በቃ የተሰደደችው ለራሷ ነው። ራ ቀጥታ ካውንታውታ የምትረዳው ነገር ካለ ትረዳለች እንጂ እንካ የሰራችውን እንካ አይደረግም። ውዶች አይደረግም። ምትረጁ ነገር ካለ ትንሽ ነገር ልትረጂ ትችያለሽ። ልጅ ትተሽ ከመጣሽ ግዴታሽ ነው። ደግሞ እሱን የምታግዡ ነገር ተፍ ተፍ የሚል ከሆነ ጎበስ ከሆነ ምትረጁ የምታግዡ ነገር ደግሞ በሰጪው ምንም ማለት አደለም፣ የትዳር አጋርሽ ነው። ግን በሱ አካውንት ከፍቶ መምጣት በቃ አንተ እንደፈለግኩን እኔ እዚህ አረብ ሀገር እየሰራው አንተ ፈታ ብለኖር ዘና ብለኖር እያልሽ ነው። ገብቶሻል አደለም? እና እንደዛ ነው እላችኋለሁ። ቪዲዮውን አላስረዝም። ሰብስክራይብ፣ ኮሜንት ትናርጉልኝ፣ እሺ ውዶች፣ ሼርም አድርጉልኝ። እና ዩቱብ ቻናሌንም ማለት ነው አንቀሳቅሶልኝ እስቲ እሺ። እና ሰዓትም እዩልኝ። እይታ የለውም እያያችሁልኝ፣ ማለት እይታ አለው። ሰብስክራይብ ሰብስክራይብ፣ ቅርታ ሰብስክራይብ የለም። እና እንደዛ እያደረጋችሁ ልኝ በተረፈ እንደዚህ እንደዚህ በአንዳንድ ነገሮችን እንመጣለን፣ እየተጫወትን እንደ በጫወታ ማል እንደዚህ እንደዚህ ያን ነገሮችን ጣል እያደረግን እናልፋለን። የእኔ ውዶች ሰላማችሁ ብዝት ይበል። ባይ ባይ